ሀብሀብ እንግዲህ በእንግሊዝኛ ወተር ሜሎን ይሉታል። በውስጡ ዘጠና ሁለት ከመቶ የሚሆን ውሃ ይዟል። ኮሊን የተባለ ዋና ንጥረ ነገር በውስጡ ይገኛል። ይህ ኮሊን የተባለ ንጥረ ነገር እጅግ በጣም ለጤናችን ብዙ ነገር ይዞልናል ማለት ነው። ረሱል ሰለላሁ ዓለይሂ ወሰለም ምን ብለዋል ስለ ሀብሀብ? ቴምርንና ሀብሀብን በአንድ ላይ ይመገቡ ነበር። ስለዚህ ምን አሉ? የድፈዑ ሀሩ ሃዛ በርድ ሃዛ። የቴምሩን ሙቀት ወይ ደግሞ የማቃጠል ባህሪ ሀብሀቡ ያቀዘቅዝልናል ብለው ረሱል ሰለም ይናገሩ ነበር። ስለዚህ ቴምርንና ሀብሀብን አብሮ መመገብ እጅግ በጣም ጠቃሚ ነው። በተጨማሪ አንዳንድ ጥናቶች እንደሚያሳየን የስኳር በሽታን፣ አላስፈላጊ ውፍረትን፣ የልብ በሽታንና እንደዚህም ደግሞ ሰውነታችን ኢነርጂ ወይ ደግሞ ኃይል እንዲኖረው ያደርግልናል ማለት ነው። እስቲ ዋና ዋናዎቹ ምን እንደሆኑ እንሻላህ ባጭር ባጭሩ ለማየት እንሞከራለን። አንደኛ የአስም በሽታን ይከላከልልናል። በውስጡ ቫይታሚን ሲ የተባለ ንጥረ ነገር በውስጡ ስላለ ይሄ ቫይታሚን ሲ ለሳምባችን ጥሩ አተነፋፈሰ እንዲኖረው በማድረግ አስም የተባለ በሽታን ይቀንስልናል ማለት ነው። ሌላ ሁለተኛው ብለድ ፕሬሸር ወይ ደግሞ የደም ግፊትን ይከላከልንናል። አሜሪካ ጆርናል ላይ የወጣ አንድ መረጃ ምን ይላል? ስቴጅ ዋን የምንለው ሃይፐርቴንሽን የመጀመሪያ ደረጃ የደም ግፊትን እንደሚከላከል በስፋት በማውጣት ይሄ ጋዜጣ ይታወቃል ማለት ነው። ሶስተኛ ካንሰር በሽታን ይከላከልንናል በውስጡ በተለይ ፕሮስቴት ካንሰር የምንለው የሽንት ቧንቧ ላይ ሊከሰት የሚችል ካንሰር እንዳይፈጠር ይሄ ሀብሀብ ይከላከልናል። አራተኛ ዳይጀስሽን ወይ ደግሞ በሰውነታችን ውስጥ ወይ ደግሞ በአንጀታችን ውስጥ ዳይጀስሽን እንዲፋጠን፣ የምግብ መፈጨት እንዲፋጠን በማድረግ በሆዳችን ውስጥ ድርቀት እንዳይከሰት ያደርጋል። እንደዚሁም የተስተካከለ የሆነ አንጀታችን ውስጥ ምግብ በአግባቡ እንዲሸራሸር በማድረግ ትልቅ ሚና ይጫወታል ማለት ነው። አምስተኛው በሰውነታችን ውስጥ ድርቀት እንዳይከሰት ይከላከላል። ቅድም እንዳልኳችሁ ሀብሀብ ውስጥ 92 ፐርሰንት የሚሆን ውሃ በውስጡ ስለሚገኝ ይሄ ውሃ በሰውነታችን ውስጥ ድርቀት እንዳይመጣ፣ የውሃ እጥረት እንዳይመጣ ሴሎቹ ሴሎቻችን ውስጥ ያለ የውሃ መጠን እንዳይቀንስ ከሴላችን ውጭ ያለው የውሃ መጠን እንዳይቀንስ በከፍተኛ ደረጃ ይከላከልናል። ሌላው የቆዳ ችግርን ይቀርፍልናል። በውስጡ ቫይታሚን ኤ የተባለ በከፍተኛ የሆነ በከፍተኛ ደረጃ ንጥረ ነገር ስለሚገኝ ሰውነታችን ውስጥ የሚገኙ ቲሾች አጥንትን የመሰለ ፀጉርን የመሰሉ ቲሾች ወይ ደግሞ የጡንቻችን ቲሾች እንዲያድጉ ያደርጋል። ስለዚህ ልጆችን የበለጠ ሀብሀብ እንዲመገቡ ማድረግ ለፀጉራቸው እድገት፣ ለቆዳቸው እድገት እንደዚሁም ደግሞ ለአጥንታቸውም እድገት በጣም ትልቅ ሚና ይጫወታል ማለት ነው። ሌሎች ጠቃሚ ነገሮች በውስጡ ይዟል። ለምሳሌ እንቅልፍ፣ ጥሩ የሆነ እንቅልፍ እንድንተኛ ሀብሀብን መመገብ እጅግ በጣም ጠቃሚ ነው ማለት ነው ሌላ ጡንቻችን በአግባቡ እንዲንቀሳቀስ። ጡንቻችን በአግባቡ መንቀሳቀስ ካልቻለና ድርቀት ከተሰማን ሰውነታችን እጅግ በጣም ይጎዳል ማለት ነው። ያንን እንዲቀርፍ ሀብሀብን መመገብ በጣም ጠቃሚ ነው። ሌላው ደግሞ ለተማሪዎች ጥሩ ጥናት እንዲኖራቸው፣ ትምህርታቸው ላይ ትኩረት እንዲያደርጉ፣ የማስታወስ ችሎታቸው እንዲጨምር ሀብሀብን ማዘውተር አለባቸው ማለት ነው። ሌላ ሴሉላር ሜምብሬን ሴላችሁን ውስጥ አነስተኛው የመጨረሻው ሰውነታችን ውስጥ የሚገኘው ሴል ራሱን የቻለ ሜንብሬን አለው። ሜንብሬን ማለት ቅርፊት። ያን ቅርፊት ጤናማ እና በአግባቡ ስራውን እንዲሰራ ያግዛል ማለት ነው። ሌላው ነርቫችን ነርቮቻችን በአግባቡ መልእክት እንዲያስተላልፉ ብሬናችን ላይ ወይ ደግሞ ጭንቅላታችን ላይ አይምሯችን ላይ ሰውነታችን ሙሉ ለሙሉ የሚፈጥረውን ኢምፐልስ በአግባቡ እንዲሰራና መልእክት እንዲያስተላልፍ ይረዳዋል። ሌላ ሰውነታችን ውስጥ መመረዝ እንዳይከሰት በተለያየ ህክምና መድኃኒቶች በመውሰድ በቁስለት በቁስለት አማካኝነት ሰውነታችን ውስጥ የሚፈጠር ኢንፍላሜሽን ወይ ደግሞ መመረዝን በከፍተኛ ደረጃ ይከላከልናል። ሌላው የጡንቻ ድርቀት እንዳይፈጠር ያደርጋል። በተለይ በተለይ ስፖርት የሚሰሩ ሰዎች ጡንቻቸው የሚጠቀሙ ሰዎች፣ ክብደት የሚያነሱ ሰዎች፣ ጂም የሚሰሩ ሰዎች ሪከቨሪ ታይም ይኖራቸዋል። ከጨረሱ በኋላ እረፍት በሚያደርጉበት ጊዜ ሀብሀብን በከፍተኛ ደረጃ መውሰድ አለባቸው። ይህም የጡንቻ መሸባቀቅ እንዳይፈጠር፣ የጡንቻ መድረቅ እንዳይፈጠር ያደርጋል ማለት ነው። ስለዚህ ረሱላችን ለ ሰላት ሰላም እንደነገሩን ሁልጊዜ አፍጠር ላይ ቴምርን ስለምንጠቀም ከጎኑ ሀብሀብን ብንመገብ ከፍተኛ የሆነ የውሃ መጠን ሰውነታችን ውስጥ እንዲኖር ያደርጋል። እንደዚህም ደግሞ በተጨማሪ ረሱላችን ሰላት ሰላም እንደነገሩን ቴምር በጣም ሞቃታማ ነው። ብቻውን ብንበላ አንዳንድ ጊዜ ጨጓራችን ላይ የማቃጠል ስሜት ሊሰማን ይችላል። ከሀብሀብ ጋር አብረን ብንጠቀም ግን ይሄን ችግር እናስወግደዋለን ማለት ነው። ልክ እሳቸው ሙቀቱን በቀዝቀዛው ነገር እናስወግደዋለን እንዳሉት፣ ማለት ነው። በተጨማሪም ስፖርት የሚሰሩ ሰዎች፣ ትምህርት የሚማሩ ሰዎች ሀብሀብን ማዘወተር እንዳለባቸው እየመከርኩኝ ይህን ሀብሀብ ባለን ጊዜ እየተጠቀምን እየጋበዝኳችሁ የዛሬን ፕሮግራሜን እዚህ ጠቃልላለሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። አሰላሙ አለይኩም ወበረካቱ። እንኳን ለረመዳን ወር በሰላም አደረሳችሁ። እንሻ አላህ ከዚህ በኋላ ከቻልን በየቀኑ ወይ ደግሞ በየሁለት ቀኑ ለእናንተ የሚጠቅሙ ኢስላማዊ የሆኑ ሳይንሳዊ የሆኑ መረጃዎችን ወደ እናንተ እንደምናደርስና እንደምንጋብዛችሁ ቃል እየገባን ረመዳን የተባረከ እንዲሆንላችሁ እንመኛለን። ወሰላሙ አለይኩም ወራህመቱላ ወበረካቱ።